የት እንዳለው ገምቱ። ኢትዮጵያ ስፖርት አካዳሚ ነው ያለው። የምር እስካሁን ቪዲዮ ሳልቀርጽ አጫውታቸው አስደምሙኝ። ይሄ ቦታ አረዳዳቸው፣ ፖዚሽን ፎርሜሽን፣ አሰልጣኙን የሚሰሙበት መንገድ፣ ዲሲፕሊናቸው፣ ልጆቹ አስደናቂ ናቸው። በእድሜያቸው ደግሞ የተመጠኑ ናቸው ልጆቹ ምን አይነት እነዚህ ግን ታይተዋል። ክለቦች አይተዋቸዋል። እነዚህ ልጆች ለማሳደግ አንደር 17 አንደር 15 ዋናው ቡድን ላይ ራሱ መጫወት የሚመቻል የሚችሉ አቅም ያላቸው ልጆች እየተመለከትኩ ነው የሚገኘውና እስካሁን ቪዲዮ ሳልቀርጽ አሁን ነው እየቀረ እስከ ያለሁት። በጣም አስደናቂ ምከራ ነው እየሞከሩ ነው። ፖዚሽን አረዳዳቸው እንደ ፍጥር አይንጋጉምና በጣም አስደናቂ አቋም ነው የተመለከትነው። ክለቦች እነዚህን ተጫዋቾች አይተዋቸዋል ወይ? ነው በጣም አስገራሚ እየተለፋባቸው ነው የሚገኘውና በጣም አስደናቂ አቋም ነው ያላቸው በጣም በስማ በርካታ ሰው አልተመለከታቸውም። በርካታ ክለብ አልተመለከታቸውም። ኢቭን ኢፍ ከኛ አልፎ ለውጭ አገሩላ መሆን የሚችሉ ናቸው እነዚህ ተጫዋቾችና ክለቦች ተመልክቷቸው እነዚህ ልጆች ካልወሰዷቸው አካዳሚ ታዲያ ልፋቱ ምንድን ነው? ለግል ፐርሰናሊ ነው ለልጆቹ። አሁን እንኳን ለሆነ ጉዳይ ነው የመጣሁት። ይኸው ቁጭ ብያለሁ አፍዘውኝና የተቀመጥኩ ደግሞ ተመልክተው ግን ብላኝ ተመልክተው የተመለከትኳቸው ጉዳዩን ትቾ ያዩን ቻክለቦች ክለቦች ተመልከቷቸው። እኔ ያስደምመኝ ቃላቶች ነው ያጠሩኝ። በጣም ምርጦች ናቸው በቃ።